የሜቴሮሎጂ ወቅቶች አከፋፈል መሰረት በሀገራችን ኢትዮጵያ ሶስት ወቅቶች አሉ። ክረምት፣ በጋ እና በልግ የሚባሉ ወቅቶች እያንዳንዳቸው አራት አራት ወራት ያላቸው ናቸው። ስለሆነም አሁን የምንገኝበት ወቅት የበልግ ወቅት ነው ማለት ነው። በልግ ደግሞ ከየካቲት እስከ ግንቦት ያሉትን ወራት የሚያጠቃልል ሆኖ በተለይም ለሀገራችን ሶማሌ ክልል ደቡባዊ ክፍል፣ ለጉጂ ዞኖች፣ ለቦሮና ዞኖች፣ ለሲዳማ፣ ለደቡብ ኢትዮጵያ፣ ደቡብ ምዕራብ ሀገራችን አካባቢዎች ዋነኛ የዝናብ ነው ከአመታዊ የዝናብ መጠኑም እስከ ሀምሳ አምስት በመቶ የሚደርሰው የዝናብ መጠንና ስርጭት የሚስተዋለው እነዚህ አካባቢዎች በዚህ በበልግ ወቅት ነው ማለት ነው። አሪም በልግ ለደቡብና ለምስራቅ ትግራይ ዞኖች፣ ለምስራቅ አማራ ዞኖች፣ ለአፋር ክልል፣ ለመካከለኛ የሀገራችን አካባቢዎች አዲስ አበባን ጨምሮ፣ እንደዚሁም ለምስራቅ የሀገራችን አካባቢዎች ሁለተኛ የዝናብ ወቅታቸው ነው። እነዚህን ወቅቶች መሰረት በማድረግ በእያንዳንዱ ወቅት ስለሚኖረው የዝናብ መጠንና ስርጭት ትንበያዎችና ምክር ሀሳቦችን በማዘጋጀት ለተለያዩ ባረሻ አካላት ይሰጣል ማለት ነው። ስለሆነም ከባለፉት ሁለት ሳምንታት ጀ ለበልግ ዝናብ መፈጠር ምቹ ሁኔታን የሚፈጥሩ የአየር ሁኔታ ክስተቶች በከባቢ አየር ውስጥና በውሃ አካላት ላይ ከእለት ወደ እለት እየተስፋፉና እየተጠናከሩ ከመምጣቻቸው ጋር ተያይዞ በአብዛኛው በልግ ዋነኛ እና ሁለተኛ ዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ጠንካራ የደመና ሽፋን ተስተውሎባቸዋል ማለት ነው። ከዚህ ጋር ተያይዞ በብዙ ወይንም ከአንድ ሚሊሜትር እስከ ሀያ ዘጠኝ ሚሊሜትር ዝናብ የተመዘገበባቸው የሀገራችን አካባቢዎች አሉ ማለት ነው። እንደዚሁ በጥቂት አካባቢዎች ላይ ደግሞ እንደዚሁ በሀያ አራት ሰዓት ውስጥ ከሰላሳ ሚሊሜትር በላይ ከባድ መጠን ያለው ዝናብ የተመዘገበባቸው የሀገራችን አካባቢዎችም አሉ ማለት ነው። በአጠቃላይ እንግዲህ ባለፉት ሁለት ሳምንታት በአብዛኛው የሀገራችን አካባቢዎች ላይ የነበረው የዝናብ መጠንና ስርጭት ለአርሶ አደሩ ለአርብቶ አደሩ እንደዚሁም ደግሞ ለከፊል አርብቶ አደሩ እጅግ ከፍተኛ የሆነ ጠቀሜታ ነበረው ማለት ነው። በተለይም የነበረው የዝናብ መጠንና ስርጭት የበልግ የግብርና የስራ እንቅስቃሴን ለማከናወን የማሳት ዝግጅት ለማድረግ ለአርሶ አደሩና ለአርብቶ አደሩ እንደዚሁም ለከፊል አርብቶ አደሩ ለሰው የሚሆን ለእንስሳት የመጥሆን ከማሻል አኳያ ለእንስሳት መኖ አቅርቦትን ከማሻል አኳያ እንደዚሁም በመስኖ ታግዘው ለሚከናወኑ የግብርና የስራ እንቅስቃሴዎችን ለማከናወን ከፍተኛ ጠቀሜታ ነበረው ማለት ነው። እንግዲህ ቅድም እንዳልኩ በአብዛኛው ሀገራችን አካባቢዎች በሀያ አራት ሰዓት ውስጥ ከአንድ ሚሊሜትር እስከ ሀያ ዘጠኝ ሚሊሜትር ከቀላል እስከ መካከለኛ መጠን ያለው ዝናብ ተመዝግበዋል ማለት ነው። በጥቂት የሀገራችን አካባቢ ላይ ደግሞ እንደዚሁ በሀያ አራት ሰዓት ውስጥ ከሰላሳ ሚሊሜትር እስከ ስልሳ ሚሊሜትር ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው እንደዚሁ በአዲስ አበባ ከትናንት ወዲያ በሀያ አራት ሰዓት ውስጥ ከሰላሳ አምስት ሚሊሜትር ከባድ መጠን ያለው ዝናብ ተመዝግቧል በባጂ በጊኒር በቡኢ በገለምሶ እና በሌሎችም የሀገራችን አካባቢዎች እንደዚሁ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው ስለሆነም ባለፉት ቀናት የነበረው የዝናብ መጠንና ስርጭት እጅግ ከፍተኛ ጠቀሜታ ነበረው ማለት ነው የመጀመሪያው ጥንቃቄ እንግዲህ የበልግ ዝናብ እንግዲህ ከዚህ ከአየር ጠባይ መዋዠቅና መለወጥ ጋር ተይዞ ከጊዜ ወደ ጊዜ በከፍተኛ ሁኔታ የመዳከም የመቀነስ አዝማሚያ የሚስተዋልበት ነው ማለት ነው። የበልግ ዝናብ በባህሪው። ስለሆነም እንግዲህ በተለይም በአርብቶ አደሩ አካባቢ ማህበረሰቡ በየእለቱ የሚኖረውን የዝናብ መጠንና ስርጭት ከወዲሁ የማሰባሰቡ ውሃን የማጠራቀም ስራዎችን በማከናወን ለተለያዩ ነገሮች መጠቀም ያስፈልጋል ማለት ነው።

አንዳንድ የጎርፍ ተጋላጭ በሆኑ የሀገራችን አካባቢዎች በከተማም ሆነ በሌሎች የሀገራችን አካባቢዎች የሚኖረው ዝናብ ወደ ቅጽበታዊ ጎርፍ እንዳይቀየር ከወዲሁ ጥንቃቄ ማድረግ ያስፈልጋል። በከተሞች አካባቢ ከወዲሁ የውሃ ማፋሰሻ ቦዮቹን፣ ቱቦዎቹን የማጽዳት የመንከባከብ ስራዎችን መስራት ያስፈልጋል ማለት ነው። የሆነ ሆኖ የኢትዮጵያ ሜትሮሎጂ ኢንስቲትዩት ማንኛውም አስጊ የአየር ሁኔታ ክስተቶች ያጋጥማሉ ብሎ ትንበያዎችን በሚያወጣበት ወቅት ለመገናኛ ብዙሀን እና ለማህበረሰቡ አስቀድሞም የሚገልጽ ይሆናል።